እንዴት ናችሁ? እንዴት አላችሁ? የተወደዳችሁ የሚካኤል አርቴታ አርስናል በዚህኛው ክረምት የዝውውር ገበያ ይሁን ባለፉት ጥቂት ዓመታት ከሁለቱ የማጥቃት መስመሮች ከቀኝና ከግራው ይልቅ በግራው በኩል ነው ብዙ ለውጥ እያደረገ ያለው። ሰሞኑንም ጨዋታዎቹን ሲለውጥ ተቀይረው ገብተው ጎል የሚያስቆጥሩት ወይ የመጨረሻ ኳስ የሚያቀብሉት ተጫዋቾች በግራ በኩል የሚጫወቱ ተጫዋቾች ናቸው። በቀደም ምንም እንኳ የበለጠ ወደ ቀኝ ስምንት ቁጥር አይነት ቀጠና ውስጥ ተገኝቶ ያየ ነው ቢሆንም ኖኒ ማድዌኬ በክሪስታል ፓላስ በነበረበት ጊዜ የግራ አስር ቁጥር የነበረው ወይም ኢንሳይድ ሴን ሌፍት ኢንሳይድ ሴንን ምናምን የሚሉት አይነት ማለት ነው። ጋብሪኤል ማርቲኔሊ ጎሉን ያስቆጠረው ተጫዋች የግራ ክንፍ ተጫዋች ነው። ባለፉት በርካታ ዓመታት ደግሞ ከዛ በፊት በነበረው የአትሌቲክ ቢልባኦ ጨዋታ ላይም ሁለቱ ተጫዋቾች ተቀይረው ገብተው ጎል ያስቆጠሩትን የመጨረሻ ኳስ ያቀበሉት ማርቲኔሊና ሊያንድሮ ትሮሳር እነዚህም የግራ ክንፍ ተጫዋቾች ናቸው። ወይም ተቀዳሚ የአሰልጣኙ ምርጫ እነዚህን ሁለት ተጫዋቾች በዚያ የሜዳ ስፍራ መጠቀም ነው። ደግሞ በመስመር ተከላካይነትም ሚካኤል አርቴታ ባለፉት ጥቂት ዓመታት ብዙ ለውጥ ያደረገው ከቀኙ ይልቅ በግራ በኩል ነው። ባለፈው የውድድር ዘመን መጨረሻ ማይልስ ሉዊስ ስኬሊ እዛ ቦታ ላይ የተጫወተ የአርሰናል የመጀመሪያ ተመራጭ የግራ መስመር ተከላካይ ሆኖ ነው የውድድር ዘመኑን ያጠናቀቀው። ይሄኛው የውድድር ዘመን ደግሞ ሲጀመር ሚኬል አርቴታ የበለጠ ሪካርዶ ካላፊዮሪ ነው እዛ ቦታ ላይ ብዙ እየተጠቀመ ያለው። ስለዚህ አርቴታ በዚህኛው የሜዳ መስመር ላይ ብዙ ለውጦች ያደርጋል ከቀኙ ይልቅ ማለት ነው። በቀኝ በኩል ከሞላ ጎደል የተረጋጋ የተጫዋቾች ምርጫ ነው ባለፉት ጥቂት ዓመታት የነበሩት። ለምሳሌ በቀኝ በኩል በ202223 በ202324 የውድድር ዘመን የቤን ዋይት ማርቲን ኦደጋርድ እና ቡካዮ ሳካ ትሪያንግል ብዙ አልተነካም ማለት ይቻላል። እንግዲህ በቅርብ ዓመታት ትልቁ ለውጥ ከተባለ የዩሪየን ቲምበር መፈረምና በተለይ ባለፈው የውድድር ዘመን በቤን ዋይት በተደጋጋሚ መጎዳት ምክንያት ብዙ ጨዋቶች እዚያ ቦታ ላይ እንዲጫወት መደረጉ ነው። ቲምበር 2023 ላይ ነው የመጣው። አሁን ማድዌኬ መጥቷል። ያው ለ8 ሳምንት ገደማ ከ6 ከ8 ሳምንት ገደማ ከሜዳ ይርቃል ግን ሲመጣም ቢሆን የቡካዮ ሳካ ቤንጅ እንዲሆን የመጣው ይባል ነበር እንደምታስታውሱት ኤታን ዋኔሪ ባለፈው ውድድር ዘመን እዚህ ቦታ ላይ ተጫውቷል በሳካ መጎዳት ምክንያት እሱ ከአካዳሚ ወጣ ተጫዋች ነው ከዚያ በስተቀር ግን ብዙ ለውጥ አታዩም በግራ በኩል ግን ምናልባት ሚካኤል አርቴታ በቀኝ በኩል ያለውን ጥንካሬ በግራ በኩል ለመድገም በሚያደርገው ጥረት ውስጥ ሊሆን ይችላል ባለፉት በርካታ ዝውውሮች በዚህ ስፍራ በርካታ ተጫዋቾችን አምጥቷል። እንዳልኩት የሌፍት ቻናሉን በተመለከተ የግራ መስመር ተከላካይ፣ የግራ ስምንት ቁጥር፣ የሚባለው የግራ ክንፍ ተጫዋችን ጭምር የሚያካትት ማለት ነው። አሁን በቅርብ ጊዜ በተጠናቀቀው የተጫዋቾች የዝውውር ገበያ ብቻ እንኳን በግራ መስመር ተከላካይነት የሚጫወቱ ተጫዋቾች ፉልባክ ሊሆኑ ይችላሉ ወይ የግራ የመሀል ተከላካይ ሊሆኑ ይችላሉ፣ ለማንኛውም በግራ በኩል የሚጫወቱ ተጫዋቾችን ማለቴ ነው። ኬረንት የርኒ ወደ ሴልቲክ ሄዷል። ያኮብ ኪቪዎር ለቆ ፖርቶን ተቀላቅሏል። ኦሌክሳንደር ዚንቼንኮ ወደ ኖቲንጋም ፎረስት ሄዷል። ቶሚያሱም በግራ በኩል መጫወት የሚችል ሚካኤል አርቴታም ብዙ ጨዋቶች ላይ እዚያ ስፍራ ሲያሰልፈው አይተናል። እሱም እንደዚሁ ከአርሰናል ጋር ያለውን ኮንትራት ቀዷል። ሪካርዶ ካላፊዮሪ በ2024 ክረምትን የመጣው ማይልስ ሉዊስ ስኬሊ በዚሁ በተጠናቀቀው ባለፈው የውድድር ዘመነው ከአርሰናል አካዳሚ ወደ ዋናው ቡድን ያደገውና ብዙዎቹን ጨዋታዎች በግራ በኩል ያደረገው ደግሞ በዚህኛው ተመሳሳይ የዝውውር ጊዜ የግራ መስመር ተከላካይ ወይም ወደ ግራ ድልቶ የሚጫወተው የመሃል ተከላካይ ቢያስፈልግም የግራ ዊንግባክ መሆን የሚችለውን ፒየሮ ኢንካፒን አምጥቷል። ይሄ እንግዲህ በመስመር መከላከል ቦታ ላይ የሚጫወቱ ተጫዋቾችን ቁጥር የመጡትንና የወጡትን ነው የምጠቅሰው። ግን እሱ ብቻ አይደለም። ባለፉት ጥቂት ዓመታትም የግራ ስምንት ቁጥር ወይም እነሱ እንደሚሉት የሌፍት ኤት ቦታ ላይ ብዙ ለውጦችን አርሰናል ሲያደርግ ቆይቷል። በ2022-23 መጨረሻ የግራኒት ዣካ መልቀቅን ተከትሎ የእሱ ተተኪ ለማድረግ ካይ ሃቨርትስን አመጣ። ካይ ሃቨርትስ መጨረሻ ላይ በዚያ ቦታም ብዙ ስላልተስማማው ደግሞ አርስናል የአጥቂ እጥረት ስለነበረበት አጥቂ ሆነ። ግን የመጣው ለግራ 8 ቁጥርነት የነበረው ደግሞ ዴክላን ራይስ ፈረመ። የራይስ መምጣት ለስድስት ቁጥርነት ቢሆንም ግን ብዙ ጨዋታዎችን ያደረገው በግራ ስምንት ቁጥርነት ነው። ሚካኤል ሜሪኖም በ2024 ፈረመ። ሌላ የግራ ስምንት ቁጥር ተጫዋች ነው። ኤቤሪቼዜ ቼዜ እዚያው ቦታ ላይ መጫወት ይችላል። ግን የግራ ክንፍ ተጫዋችም ሆኖ መጫወት ይችላል። ብዙ የሚስማማው ቦታ ባይሆንም በዚሁ ተመሳሳይ የዝውውር ጊዜ ሊያንድሮ ትሮሳርም ጋብርኤል ማርቲኔሊም ከአርስናል ሊለቁ ይችላሉ ተብሎ ሲነገር ነበር። ሁለት የግራ ክንፍ ተጫዋቾች ናቸው። ባለፉት ሁለት ተከታታይ ክረምቶች ፋቢዮ ቪዬራ ሌላ የግራ ስምንት ቁጥር ሆኖ መጫወት የሚችለው ተጫዋች በውሰት አሁን ወደ ሃምቡርግ ሄዷል። ባለፈው ወደ ፖርቶ ሄዶ ነበር። ኑኖ ታቫሬሽ ለአርስናል በመጀመሪያዎቹ የአርቴታ ዓመታት ሲጫወት የነበረው ተጫዋች የግራ ፉልባክ ሆኖ፣ እሱም ወደ ላትሲዮ በቋሚ ዝውውር ለቋል። አልበርት ሳምቢሎ ወደ ግራ የሚያደላ ስምንት ቁጥር ነው። እሱም እንደ ሌፍቴት የሚቆጥሩት ሰዎች አሉ። እሱም ልክ ከፋቢዮ ቬራ ጋር ወደ ሃምቡርግ የተጓዘ ተጫዋች ነው። ስለዚህ አንድ የምንረዳው እዚህ በግራ በኩል ያሉት የለውጦች መጠን በቀኝ በኩል ካለው ጋር ሲነጻጸር በጣም ከፍተኛ እና ምናልባት ያልተረጋጋውም ሊሆን ይችላል። በቀኝ በኩል የቲምበር እና የቤን ዋይት ጉዳይ ካልሆነ በስተቀር ሁሉም ተጫዋቾች በተሟላ ጤንነታቸው ላይ በሚሆኑበት ጊዜ ጉዳት ካልገጠማቸው በስተቀር ሳካ፣ ዋይት ወይም ቲምበር ከኦደጋርድ ጋር የግራው ትሪያንግል ነው። ብዙ አልተነካም። ባለፉት ዓመታት ብዙ ለውጦች የተደረገው በግራ በኩሉ ግን፣ ከዚህም በላይ ሊሆን ይችል ነበር። ሚኬል አርቴታ ሚካይሎ ሙድሪክን የማምጣት ፍላጎት ነበረው። የግራ ክንፍ ተጫዋች ነው። ሊሳንድሮ ማርቲኔዝን ከአያክስ የማምጣት ፍላጎት ነበረው። ዚንቼንኮን ከማስፈረሙ በፊት ሌላ የግራ የመሀል ተከላካይ ሆኖ መጫወት የሚችል ግን ደግሞ ያኔ ይነገር እንደነበረው ሚካኤል አርቴታ የግራ ፉልባክ አድርጎ ሊጠቀምበት ይፈልግ የነበረ ተጫዋች ነው። አሁንም በቀኝ በኩል ካሉት አማራጮች ይልቅ በግራ በኩል ያሉት አማራጮች በቁጥር ይበልጣሉ። እንግዲህ በቀኝ በኩል የአርሰናል ማጥቃት እንዲያውም ቀኝ ዘመም ነው ይባል ነበር። እንግዲህ ከፖለቲካው አገላለጽ ጋር እንዳላምታታው እንጂ ከ50 ፐርሰንት ገደማ የማያንሰው የአርሰናል ማጥቃት በአንድ ቻነል በኩል የሚፈጸም ነው። ያንን ለማመጣጠን ሊሆን ይችላል። በእርግጥ ኦቨርሎድ ይፈጠራል ብዙ ጊዜ አንደኛው የሜዳ ክፍል የፓሲንግ ኔትወርኩ እንዲበዛ ከዚያ በኋላ በአንደኛው የመስመር ቦታ ላይ የሚጫወት በአንድ ለአንድ የተጋጣሚ ቡድን ተጫዋች በማለፍ የተዋጣለት ተጫዋች ካለ እሱን ለዋን ቪዋን ለማዘጋጀት ሲባል ወደ አንደኛው የሜዳ ክፍል ጨዋታውን መውሰድ ና ከዚያ በኋላ መገልበጥ ወይ ስዊች ማድረግ የተለመደ ነው። ግን እንደው ከስኳዱ ቁጥር አንጻር ካየነው ደግሞ ብዙ ደግሞ አማራጭ አሁን ያለው በግራ በኩል የሚጫወቱ ተጫዋቾች ኖረውት ነው የምናየው። ለምሳሌ በግራ ክንፍ ተጫዋችነት ብቻ መጫወት የሚችሉትን ተጫዋቾች ቁጥር ብታዩ ኤቤሬቼዜ፣ ሊያንድሮ ትሮሳር፣ ጋብርኤል ማርቲኔሊ እና የውድድር ዘመኑ ከሲጀመር ሳካ ከመጎዳቱ በፊት እዚያ ቦታ ላይ ሲጫወት የነበረው ኖኒ ማድዌኬ ያሉት ማለት ነው ለአንድ ቦታ አራት አማራጮች አሉት። ለግራ መስመር ተከላካይነት ብቻ ሶስት ሲኒየር ኢንተርናሽናል ፉል ባኮች አሉት። ለጣሊያን ብሔራዊ ቡድን፣ ለእንግሊዝ ብሔራዊ ቡድን የሚጫወቱ ፉልባኮች ባኮች ማለት ነው። ፒሮ ኢንካፒ፣ አዲስ የተቀላቀላቸው ተጫዋች ሪካርዶ ካላፊዮሪ እና ማይልስ ሉዊስ ስኬሊ። በግራ ስምንት ቁጥርነት መጫወት የሚችሉ ብዙ ተጫዋቾች አሉት፦ ዴክለር ራይስ፣ ካይ ሃቨርትዝ፣ ሚኬል ሜሪኖ፣ አሰልጣኙ አልሞከራቸውም እንጂ ኦደጋርድ ና ኤታን ዋኔሪም በስትሬት ላይን መጫወት የሚችሉ የግራ ስምንት ቁጥር ሆነው መሰለፍ የሚችሉ ተጫዋቾች ናቸው። ስለዚህ ብዙ ጊዜ ለውጥ ካደረገ ሚኬል አርቴታ ብዙ አማራጮች ያሉት በግራ ክንፍ በኩል ስለሆነ ተጫዋቾች ሲቀይር ብዙ ጊዜ በግራ በኩል ነው ብዙ ለውጦች የሚያደርገው። ሳካ ጤነኛ ከሆነና ካልተጎዳ ብዙ ጊዜ ተቀይሮ ሲወጣ አታዩትም። ቢያንስ በታክቲካዊ ምክንያቶች ቲምበር ካልተጎዳ በስተቀር ከቤን ዋይት ጋር እየተፈራረቀ አሁን ደግሞ በመደበኝነት የዚያ ቦታ ቀዳሚ ተመራጭ ሆኗል። በኦደጋርድን በኩል ተመሳሳዩን ነገር ማለት ይቻላል። ስለዚህ አርሰናል አን ፕሪዲክተብል የሚሆን ከሆነ በጨዋታው መሀል የሆነ ለውጥ የሚያደርግ ከሆነ የሆነ ሰርፕራይዝ የሚፈጥር ከሆነ በግራ በኩል ነው የሚፈጥረው። ምክንያቱም በግራ በኩል ናቸው ብዙዎቹ አማራጮች ያሉት እና ደግሞ የተጫዋቾቹ ካራክተሪስቲክስም የተለያየ ነው። ለምሳሌ ዴክለራይስ በግራ ስምንት ቁጥርነት ከተጫወተ አሁን እንኳን ጠለቅ ባለ በሁለተኛ ፒቮትነት ሚና ነው ከማርቲን ዙቢሜንዲ ጋር እየተጫወተ ያለው። ግን እሱ እዛ ቦታ ለሚጫወት ከሆነ የበለጠ አትሌት፣ የበለጠ የሳጥን ሳጥን ተጫዋች እና የቀኝ እግር ተጫዋች ነው እና ደንበኛ ቦክስ ክራሸር ነው። ግን ሚካኤል ሜሪኖ እዛ ቦታ ላይ ሲጫወት ደግሞ በቀጥተኛ መስመር የሚጫወት ተጫዋች ነው። ምክንያቱም የግራግር ተጫዋች በግራ ስምንት ቁጥርነት ቦታ ስለሆነ የሚጫወተው የተጫዋቾቹ ካራክተሪስቲክስም ይለያያል። ራይስና ሜሪኖ እንኳን የሚያቀራርባቸው ብዙ ነገር አለ። ሁለቱም ፊዚካል ተጫዋቾች ናቸው። ሁለቱም ብዙ ዱዌሎች የሚያሸንፉ ዱዌሊስቶች ናቸው። ስለዚህ በዚህ ይቀራረባሉ። ነገር ግን ፉልባኮቹ የተለያዩ ናቸው። ለምሳሌ ፒሮ ኢንካፒዬ ብዙ ለአርስናል ሲጫወት አላየነውም። ገና አዲስ የመጣ ተጫዋች ስለሆነ ግን እዛ ቦታ ላይ ሲጫወት በሌቨርኩዘን እንዳየ ነው ላይ ታች እያለ ኦቨርላፕ የሚያደርግ እነሱ አፕ ንዳውን ፉልባክ የሚሉት አይነት ነው። ማይልስ ሉዊስ ስኬሊ መደበኛ ቦታው አማካይ ስለሆነ ብዙ ጊዜ ኢንቨርት እንዲያደርግና ሁለተኛ ፒቮት እንዲሆን ይደረጋል አርሰናል ኳስ በሚቆጣጠርበት ጊዜ። ሪካርዶ ካላፊዮሪ ደግሞ ልክ እንደ ማይልስ ሉዊስ ስኬሊ ኢንቨርት የሚያደርግ ወደ መሀል የሚገባ ግን በጣም አድቫንስድ ቦታዎችን የሚይዝ አይነት ተጫዋች የነበረው። ስለዚህ ብዙ ለውጦች የተደረጉበትና አሰልጣኙም ብዙ አማራጮች ያሉት ግን ባለፉት ጥቂት አመታት የአርሰናል ጥንካሬ ተደርጎ የማይታየው የግራ ክንፍ በኩል ያለው የተጫዋቾች ምርጫ ነው። አሁን እንግዲህ አንዳንዶቹ ተጫዋቾች ከአንዳንዶቹ ተጫዋቾች ጋር የበለጠ ሲጣምሩ የሚዋጣላቸው ይመስለኛል። አሁን ብዙ ጊዜ ስለ ማርቲኔሊ ባለፉት ጥቂት ዓመታት ስለነበረው ስታግኔሽን ወይም እንደተጠበቀው አለማደግ ሲነገር የሚቀርብ አንድ ምክንያት አለ። አርሰናል በግራ በኩል ብዙ ለውጦች አሉት። በግራ መስመር ተከላካይነት ብቻ ዚንቼንኮ፣ ኪቪዎር፣ ስኬሊ፣ ካላፊዮሪ አንዳንድ ጨዋታዎች ላይ ቲምበር ሳይቀር ተሰልፈዋል። ደግሞ ቀደም ባሉት ጊዜያት ታኬሮቶሚያሱ ሳይቀር ተጫውቷል። እና በግራ ስምንት ቁጥርነትም በኩል እንደዚሁ ከዣካ መልቀቅ በኋላ ራይስ፣ ሃቨርት፣ ሜሪኖ፣ ጥቂት አጋጣሚዎች ላይ ፋቢዮ ቪየራና ኤሚል ስሚት ሮው አይነት ተጫዋቾችን ተጠቅሟል። ይሄ ደግሞ ተጫዋቹን ጎርቶታል። ምክንያቱም አርሰናል ኢንስቴብል አይደለም፣ በቀኝ በኩል ያለው አይነት ስቴቢሊቲ ወይ መረጋጋት የለውም የሚል ክርክር ይቀርብ ነበር። አሁን ያሉትን ተጫዋቾች እንዴት ይጠቀማል የሚለው ይመስለኛል ቁም ነገሩ። ምክንያቱም ለምሳሌ የግራ ክንፍ የመስመር ተጫዋች የሚሆነው ተጫዋች ከኋላው እንደሚጫወተው ተጫዋች ካራክተሪስቲክስ የሚወሰን ለምሳሌ በኔ አስተያየት ጋብሪኤል ማርቲኔሊ የተች ላይን የክንፍ ተጫዋች አይደለም ፈጣን ነው ስፒድ አለው ግን ንጹህ የክንፍ ተጫዋች አይመስለኝም። የበለጠ ኢንሳይድ ተጫዋች ሲሆን ልክ ታስታውሱ እንደሆነ በ2022/23 የውድድር ዘመን 15 የፕሪሚየር ሊግ ጎሎች ባስቆጠረበት ጊዜ አንድም የፍጹም ቅጣት ምት ጎል የሌለበት ነው። እሱ በጣም ወሳኝ ነው። ምክንያቱም የፍጹም ቅጣት ምቶች አንዳንድ ጊዜ የችሎታ ቢሆንም የፍጹም ቅጣት ምቶችን ማስቆጠር ግን የተጫዋቾችን ስታቲስቲክስ ኢንፍሌት ያደርጋሉ። እሱ መታሰብ አለበት። የፍጹም ቅጣት ምት አንድም ጎል ሲያስቆጥር ነው 15 የሊግ ጎሎች ያስቆጠረው። ግን በዚያ የውድድር ዘመን ከጋብሪኤል ጄሱስ ጋር ዶቪቴል ሊያደርግ ነበር፣ ቦታ ይለዋወጥ ነበር እና ተጫዋቹ የበለጠ የግራ ኢንሳይድ ቦታ ላይ ይገኝ ነበር። መስመሩን ይዞ የሚጫወት ሳይሆን ወደ ሳጥን አጥብበው የሚጫወት የግራ ክንፍ ተጫዋች ነው የነበረው ምክንያቱም ጄሱስ ያንን እድል ይሰጠው ስለነበር ቶሎ ቶሎ ቦታ ይቀያየረው ስለነበር፣ አንዳንድ ጊዜ ደግሞ ዣካም ወደ መስመር እየወጣ ያንን ማርቲኔሊም ዤሱስም አንዳንድ የቫኬት የሚያደርጉትን ቦታ ይሸፍን ስለነበር ማርቲኔሊ ወደ ውስጥ ለመግባት እድል አግኝቷል። በእኔ እምነት እንደ አጥቂ ወደ ጎል ቀርቦ ሲጫወት የበለጠ ይሆንለታል። ነገር ግን ማይልስ ሉዊስ ስኬሊ ከሆነ አብሮት የሚጫወተው፣ የሪካርዶ ካላፊዮሪ ከሆነ አብሮት የሚጫወተው፣ ካላፊዮሪም ስኬሊም ወደ መሀል የሚገቡ ተጫዋቾች ናቸውና ያንን ክንፍ መተው አይችልም። ራይስ ደግሞ ወደ ግራ መውጣት አይችልም ሲጀምር ወይም ግራ ላይ እንዲጫወት የምትጠብቁት አይነት ተጫዋች አይደለም። ስለዚህ ተጫዋቹ ብዙ በማይዋጣለት የንጹህ የክንፍ ተጫዋችነት ሚና ወይም የተች ላይን የክንፍ ተጫዋችነት እንዲጫወት ይሆናል ማለት ነው። ግን ለምሳሌ ከፔሮ ኢንካፒዬ ጋር አብሮ የሚጫወት ከሆነ ኢንካፒዬ በሌፈርኩሰን እንደሚያደርገው ላይታች እያለ ኦቨርላፕ እያደረገ እንደ ኮንቬንሽናል ትራዲሽናል ፉልባኮች የሚጫወት ከሆነ የግድ ወደ ውስጥ ይገባል፣ ወደ ኢንሳይድ ሌፍት ወይም ወደ ኢንሳይድ ቴን ቦታ ይገባል ማለት ነው። ጠበብ አድርጎ ለመጫወት እድል ያገኛል ማለት ነው። ስለዚህ ከኋላው የሚጫወተው የተጫዋች አይነትና የተጫዋቹ ካራክተሪስቲክስ ከፊት ያለውን ተጫዋች አጫወት ይወስኑታል። በተለይ ይሄ ለኤቤሪ ቼዜ በጣም ወሳኝ ነው። ኤቤሪ ቼዜ ወደ አርሰናል ከመጣ በኋላ ክርክሩ ተጫዋቹ በጣም ግሩም ተጫዋች ነው፣ ከመጣበት ጊዜ ጀምሮ ምልክቶቹን እያሳየ ነው ማለት ይቻላል። የማንቸስተር ሲቲ ጨዋታ ላይ የእሱ አስደናቂ ፓስ ነው አርሰናልን ከመሸነፍ የጠበቀው በጣም በወሳኝ ጊዜ እና አስፈላጊ ነበር ያንን ጨዋታ አለመሸነፍ ከፖርት ቬል ጋር በተደረገው ጨዋታ አስር ቁጥር ሆኖ ተጫውቶ ወይም ግራ ስምንት ቁጥር እንበለው ጎል አስቆጥሯል ከኖቲንጋም ፎረስት ጋር በነበረው የመጀመሪያው ጨዋታ የግራ ክንፍ ተጫዋች ሆኖ ጀምሮ አሲስት ሰጥቷል ስለዚህ በተሰለፈባቸው ጨዋታዎች ሁሉ ቢያንስ በስታቲስቲክስ በኩል ጎል በማስቆጠር በፕሮዳክቲቪቲ ማለት ነው ተጽዕኖ እየፈጠረ እንደሆነ ግልጽ ነው ግን ቦታውን በተመለከተ ክርክር አለ የቱ ጋ ነው መጫወት ያለበት የሚለው ነው። አርሰናል ይሄንን ተጫዋች ለማስፈረም አመንትቶ ነበር እንደምታስታውሱት። መጨረሻ ላይ ቢፈርምም ግን ከዛ በፊት ተጫዋቹን ሲከታተሉት ቆዩና ግን አንድ የነበረው ጥያቄ ይሄ ተጫዋች እኮ የግራ አስር ቁጥር እንጂ የግራ ክንፍ ተጫዋች አይደለም በሚል እንዲያውም ምርጫቸው ሮድሪጎ ሳይሆን አይቀርም ከሪያል ማድሪድ ይባል ነበር። አሁን ያ ክርክር ያለ ይመስለኛል። የግራ ክንፍ ተጫዋች አይደለም። አርቴታ ትንሽ ኑዋንስድ የሆነ የበለጠ ጠለቅ ያለ ትንታኔ ነው የሰጠው። ባለፈው ከቢልባኦ ጋር በነበረው ጨዋታ ወደ መሀል ሲገባ ጮኸህ ክንፍ ላይ ተጫወት ብልሃዋል። እዛው ተች ላይኑ ላይ ቆይ ብልሃዋል ሲሉት ለኔ እሱ አይደለም ስፔሶችን እየፈለግን የምንጠቀመው እንጂ ስትሪክት አይደለም ነው የእሱ አነጋገር። የግድ ግራ ላይ መጫወት የለበትም የግድ ወደ ውስጥ መግባት የለበትም፣ ሁኔታውን እያየን ስፔስ በሚገኝበት ቦታ እንዲጫወት ነው የምፈልገው። ስለዚህ ለእኔ የሚና ተረጓጓሙ ያን ያህል ግትር ወይም ስትሪክት አይደለም የሚል አስተያየት ሰጥቷል። ስለዚህ ነገሩ የበለጠ ፍሉድ እንደሆነ ትገነዘባላችሁ። ግን አሁንም ክርክር አለ፣ ለምንድነው በወደጋርድ ቦታ ባለፈው ጨዋታውን ያልጀምረው የሚል ክርክር አለ ግን ንጹህ የግራ ክንፍ ተጫዋች አይደለም እሱ። ግልጽ ይመስለኛል። ምክንያቱም በክሪስታል ፓላስ በነበረበትም ጊዜ እንደ ታይረል ሚሼል አይነት ኦቨርላፕ የሚያደርግ ዊንግባክ ነበራቸው። ስለዚህ ይሄኛው ተጫዋች የበለጠ ኢንሳይድ ቻነል ላይ ነው ይጫወት ነበር፣ ወደ ውስጥ ገባ ብሎ ይጫወት ነበር። አሁን ከካላፊዮሪና ከማይልስ ሉዊስ ስኬሊ ጋር አብሮ መጣመር ይችላል ወይ የሚል ጥያቄ የሚያስነሳው ለዚህ ነው። ምክንያቱም አርቴታ ሁለቱን ተጫዋቾች ከፉልባክ ከሚያደርገው የመስመር ተከላካዮች ይልቅ የበለጠ ኢንቨርት የሚያደርገው የመስመር ተከላካዮች አድርጎ ነው የሚጠቀማቸው። እነሱን ከኤዜ ጋር አንድ ላይ ካሰለፈ ኤዜም ወደ ውስጥ መግባት ይወዳልና አርስናል ዊድዝ ላይኖረው ነው ማለት ነው፣ የሜዳ ስፋት ላይኖረው ነው ማለት ነው። ስለዚህ የትኛውን ተጫዋች ከየትኛው ተጫዋች ጋር ያጣምራል የሚለው በጣም ቁልፍ ነጥብ ይሆናል። ብዙ ለውጦች ስላደረገ ግን ለምሳሌ ማድዌኬ ቢሆን እዛ ቦታ ላይ የሚጫወተው አሁን ለጊዜው የለም። ግን ማድዌኬ ሲሰለፍ የግራ እግር ተጫዋች ነው። እዛ ቦታ ላይ መጫወት ከሚችሉት የአርሰናል ተጫዋቾች መካከል ብቸኛው የግራ እግር ተጫዋች ነው። የግራ እግር ተጫዋች በግራ ክንፍ በኩል ከተጫወተ ምንድን ነው የሚሆነው? ደንበኛ የተሽ ላይን የክንፍ ተጫዋች ነው አይደለም? የሚሆነው ሜዳውን ለጥጦ ለመጫወት እድል ይሰጠዋል። እና ካላፊዮሪና ማይልስ ሉዊስ ስኬሊ ከማድዌኬ ጋር የሚጣመሩ ከሆነ ለሁለቱ ካራክተሪስቲክስ ይሆናል። ምክንያቱም እሱ ብዙ ጊዜ ኢንሳይድ አይገባም፣ ክሮስ ለማድረግ ነው የሚዘጋጀው ማለት ነው። ወደ ግራ ክንፍ ወስዶ ኳሱን ወደ ሳጥን ክሮስ ለማድረግ ነው የሚዘጋጀው ማለት ነው። ስለዚህ ብዙ ለውጦች ተደርገውበታል። አሁን ለአሰልጣኙ ፈተና የሚሆነው የትኛውን የግራ መስመር ተከላካይ ከግራ ስምንት ቁጥርና ከግራ የክንፍ ተጫዋች ጋር ያጣምራል የሚለው ተጫዋች ለእነዚህ ተጫዋቾች ፐርፎርም ማድረግ በጣም ወሳኝ ነው። አሁን ለዚህ ነው የኢንካፒዬ መምጣት ከኤዜ መምጣት ጋር አብሮ የታየው። ኤዜ ባይመጣም ኖሮ ኢንካፒ አይመጣም ነበር የሚሉ ሰዎች አሉ ለምሳሌ እና ብዙ ለውጦች እየተደረጉ ያሉበት ነው። በየክረምቱ ነው እንዲህ አይነት ለውጦች የምናየው። አንዳንዱ በእቅድ አይደለም። እንዳልኩት ራይስ ለግራ ስምንት ቁጥርነት አልነበረም የመጣው ወይም ከካይ ሀቨርት ለአጥቂነት አልነበረም የመጣው። ግን በዛ ነሰሲቲ ምክንያት አንደኛው አጥቂ ሲሆን፣ አንደኛው የግራ ስምንት ቁጥር ሆኖ ተጫውተዋል። ግን የግራ ስምንት ቁጥር የሚባለው ኮንሰፕትም አሁን በአርሰናል መጠነኛ ለውጥ ያለው ይመስለኛል። አሁን ይሄ የዚህ ውድድር ዘመን ከተጀመረበት ጊዜ ጀምሮ አርሰናል እውነትም የግራ ስምንት ቁጥር የሚባል ተጫዋች አለው ወይ የሚል ጥያቄ ልናነሳ እንችላለን። ምክንያቱም ሁለት ፒቮት አይደለም የሚጠቀመው አራት ሁለት ሶስት አንድ ነገር ነው የሚመስለው እንዳለፉት ዓመታት አራት ሶስት ሶስት አይደለም ወይም ስትሪክት አራት ሶስት ሶስት አይደለም። አሁን ባለፉት ጥቂት ዓመታት አንድ ስድስት ቁጥር፣ ሁለት ስምንት ቁጥሮች ነበሩት። ኦፍኮርስ ራይስ በጣም ኃይለኛ የወርክ ቮሊዩም ስላለው ወደኋላ ይመልሳል። ከፓርቲ አጠገብ ይሆናል አርሰናል ኳስ በሚያጣበት ጊዜ፣ ስለዚህ ሁለተኛ ፒቮት ይሆናል። ነገር ግን ቡድኑ በሚያጠቃበት ጊዜ አራት ተከላካዮች፣ ስድስት ቁጥር ሆኖ የሚጫወት አንድ ተጫዋች፣ ሁለት ስምንት ቁጥሮች ይኖሩታል። ኦፍኮርስ የበለጠን ዋን ስር ነው ምክንያቱም አርሰናል ሲያጠቃ ሁለት ሁለት ሶስት ሶስት የሚሆንበት ጊዜ አለ። ሁለት ሁለት ሁለት አራት የሚሆንበት ጊዜ አለ። አንዳንድ ጊዜም የመጨረሻው መስመር ላይ ሁለት ሶስት አምስት ሊሆን ይችላል እና ነገሩ የበለጠ ጠለቅ ያለ መሆኑን እገነዘባለሁ። ግን ቢሆንም አራት ሶስት ሶስት ነበር በተለመደው የፎርሜሽን ግንዛቤ አርሰናል ይጫወት የነበረው፣ አሁን መጠነኛ ለውጥ ያለው ይመስላል። ምክንያቱም በፕሪሲዝን አርሰናል ካደረጋቸው አምስት ጨዋታዎች ሶስቱን ኤታን ዋኔሪ ነበር የጀመረው። የውድድር ዘመኑ ከተጀመረ በኋላ የትከሻ ጉዳቱ ፈተኖ እንጂ ኦደጋርድ ነበር የአስር ቁጥር ቦታን ይዞ ይጫወት የነበር። አሁን አርሰናል አስር ቁጥር አለው ነው ምለውኔ በተለይ በብዙዎቹ ጨዋታዎች ላይ በቀደም የሲቲው ጨዋታ ላይ ነው የጎላ ለውጥ ና የቢልባው የሊቨርፑል ጨዋታ ላይ ትልልቅ ለውጦች አየሁ። በአማካይ ስፍራ ላይ የበለጠ ፊዚካል ተጫዋቾችን መጠቀሙ ካልሆነ በስተቀር ና ሶስቱንም ተጫዋቾች አስር ቁጥር ልንላቸው ስለማንችል ዙቢ ሜንዲ፣ ራይስ ና ሜሪኖን ማለት ግን አንድ የሚታይ ለውጥ ሜዳ ውስጥ ኦደጋርድም ሲሰለፍ ኤታን ዋኔሪን በፕሪሲዝን ጨዋታዎች ላይ ሲጫወትና ኦደጋርድ ጋርድ የትከሻ ጉዳት እየገጠመው እሱን እየተካ ሲገባም እንደምናየው የበለጠ ሴንትራል ቦታ ላይ የሚጫወት አስር ቁጥር ነው ያለው ዋኔሪም ኦደጋርድ። ከኋላ ሁለት ፒቮት አሉ። ይሄ ማለት የግራ ስምንት ቁጥር የሚባል ኮንሰፕት ቡድኑ የለውም ማለት ነው። ወይም ለነገሩ ፎር ዳት ማተር የቀኝ ስምንት ቁጥርም የለውም ማለት ነው። ሁለት የክንፍ ተጫዋቾች አሉት፣ አንድ አስር ቁጥር አሉ፣ አንድ አጥቂ ያለው ከኋላ ሁለት ፒቮቶች አሉ። ከሁለቱ ፒቮቶች መካከል ሁለቱም ሁኔታና አጋጣሚን ሜዳ ውስጥ ያሉ ስፔሶችን እየፈለጉ ወደ እነዚህ ዞኖች ይገኛሉ ማለት ነው። ስለዚህ ብዙ ለውጥ የምታዩት በግራ በኩል ነው። አሰልጣኙ ስታርተርስን ፊኒሸርስ የሚላቸው አሉ፣ ተጫዋቾች የሚጀምሩና የሚጨርሱ ተጫዋቾች፣ ብዙ ጊዜ እንዳነሳ ነው። ስታርተርን ፊኒሸርስ የሚባሉትንም ካያቸው አሁን በተለይ ደግሞ በማድዌኬ መጎዳት ምክንያት ስታርተርና ፊኒሸር ሆኖ የሚጨርስም ጨዋታውን የሚጀምርም አንድ ተጫዋች ነው የሚኖሩ አርስናል ቡካዮ ሳካ ነው የሚኖሩ፣ አንዳንድ ጊዜ ማክስ ዳውማን፣ ሌላ ጊዜ ማይልስ ሉዊስ ስኬሊ በጣም ከባሰ ችግሩ ማርቲኔሊን አምና እንዳደረገው ሊጠቀምበት ይችላል። ግን ሳካ በጥሩ ፎርም ላይ ከተገኘ ብዙዎቹን ጨዋታዎች ጀምሮ ይጨርሳል። በግራ በኩል ግን ያም ይሆን አይመስለኝም እና እንዳልኩት የተጫዋቾቹ ካራክተርስቲክስም የተለያየ ነው። ማይልስ ሉዊስ ስኬሊ እንደ አማካኝ ነው የሚጫወተው። ለምሳሌ ባለፈው የውድድር ዘመን የግራ መስመር ተከላካይ የሆነው ይጫወት እንጂ በየጨዋታው ስልሳ ጊዜ ኳስ ይነካ ነበር። ይሄ የአማካይ ስታት ወደ ውስጥ ብዙ ይገባ ስለነበር በተመሳሳይ መንገድ ነው ዚንቼንኮ ይጫወት የነበረው። ካላፊዮሪ ደግሞ የበለጠ የማጥቃት ተጫዋች ነው። እንዲያውም በአንዳንድ ጨዋታዎች ላይ በተለይ ባለፈው የውድድር ዘመን የማጥቃት ተጫዋቾች ችግር በገጠመው ጊዜ እንደ አጥቂ በተለይ የኖቲንግሃም ፎረስት ጨዋታ ላይ አንዳንድ ጊዜ አጥቂ ሆኖ ከጀመረው ሚካኤል ሜሪኖን በላይ ወደፊት አድቫንስድ ሆኖ እናየው ነበር። አንዳንድ ጊዜ ደግሞ እንደ ባላ ጋራ ቡድን ሁኔታ ይለዋወጣል። ለምሳሌ አርሰናል ጨዋታ ዶሚኔት እንዲያደርግ በሚጠበቅበት ጨዋታ የቅርብ ጊዜ ምሳሌ ፖርት ቬል ነው ለምሳሌ የፖርት ቬሉ ጨዋታ ላይ ክርስቲያን ኖጋርድ ነበር ስድስት ቁጥር የነበረው ሁለቱ የቀኝና የግራ ስምንት ቁጥሮች ሆነው የተጫወቱ ተጫዋቾች ኤዜና ዋኔሪ ናቸው ምክንያቱም አርሰናል ጨዋታውን በኳስ ቁጥጥር ቢያንስ ዶሚኔት እንደሚያደርገው መገመት ይቻል ነበር ምክንያቱም ፖርት ቬል ከአርሰናል በ73 ደረጃዎች ዝቅ ብሎን ወደዛ ጨዋታ የመጣው የአራተኛ ዲቪዚዮን የሶስተኛ ዲቪዚዮን ቡድን ስለሆነ ልክ እንደዚህ በኤምሬትስ በሚደረጉ ላለመውረድ የሚጫወቱ ብዙ ኳስ እንደማይዙ ከሚጠበቁ ቡድኖች ጋር በሚደረጉ ጨዋታዎች ደግሞ ልክ እንደዚህ በጣም ክሬቲቭ የሆኑ ተጫዋቾችን ሊመርጥ ይችላል። የሲቲው ጨዋታ ላይ በኋላ የበለጠ መስል መረጠ፣ የበለጠ ጡንቻ፣ የበለጠ ፊዚካሊቲ መረጠ በሚል ተተችቷል። እንደሚታወቀው በመጠኑ ተገቢ ይመስለኛል ያ ትችት። ግን ደግሞ እንደዚህ አይነት ጨዋታዎችን እየመረጠ የበለጠ ኳስ ሊይዝብኝ ይችላል ብሎ የሚያስበውን ቡድን ደግሞ በአካልም የበለጠ ለመጋፈጥ የሜሪኖን እና የራይስ እና የዙቢሜንዲን አይነት የበለጠ አትሌቲክ ተጫዋቾችን ሊጠቀም ይችላል። ስለዚህ አሁን ትክክለኛውን ፎርሙላ ትክክለኛው ጨዋታ የመፈለግ ጉዳይ ይሆናል ማለት ነው እና ብዙ አማራጮች ግን አሉት። ካለፉት ዓመታት ይልቅ የአርሰናል ግራ በስብስብ አማራጮች ሀብታም ነው።